ወደ ምርጫ እንገባለን ብለው ማለታቸው ሲያነሱ ከነበረው ሁኔታ አኳያ ባለበት በነበረበት ሁኔታ ውስጥ እንደዚህ አይነት አቋም መያዛቸው አንዱ ማሳያ ነው፣ ወደዚያ ወደ መጠጋጋቱ ለመሄዳቸው የሚል ነገር ይነሳና፣ ግን እዚህ ላይ ተጨማሪ ያነበብከውም በሙሉ ዝም ብለህ የምትቀበል ካልሆነ በቀር እስኪ አሁን ቁጭ ብለህ ይሄንን በቅድጅት ጊዜ የነበረ ሰው ነው ይህንን ነገር ያለው ብለህ ያልከው ሰው ያለውን ነገር ተመልከቱ።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 ተቋማት ተገንብተዋል። እንደውም እርስዎን ብዙ የሚወቅሱና ልትዋሃዱ ነው ይሄ ዜማና ማና ብልጽግና አንድ ናቸው የሚለውን ነገር በስፋት የሚያነሱ ኃይሎች እንደውም በጣም ክሪቲካሊ አይተው፣ ምናልባትም አንድ ጽሁፍ ትናንትና ሳነብ በዚህ ቅንጅት ውስጥም የነበረ አካል ይመስለኛል ከጽሁፉ ባግራውንድ እንደተነስቼ ሳይና እንደ እሱ አይነት ነገርን ሲተች እንደው ምንድን ነው የሚለው ቢያንስ ቢያንስ እነ ፕሮፌሰር በጣም ሲታገሉለትና ሲቆሙለት ከነበረው ፖለቲካዊ ሂደት አኳያ ሕገ መንግስታዊ ማሻሻያ ሳይደረግ ወደ ምርጫ እንገባለን ብለው ማለታቸው ሲያነሱ ከነበረ ሁኔታ አኳያ ባለበት በነበረበት ሁኔታ ውስጥ እንደዚህ አይነት አቋም መያዛቸው አንዱ ማሳያ ነው ወደዚያ ወደ መጠጋጋቱ ለመሄዳቸው፣ የሚል ነገር ይነሳና፣ ግን እዚህ ላይ ተጨማሪ ያነበብከውም በሙሉ ዝም ብለህ የምትቀበል ካልሆነ በቀር እስኪ አሁን ቁጭ ብለህ ይሄንን በቅድጅት ጊዜ የነበረ ሰው ነው ይህንን ነገር ያለው ያልከው ሰው ያለውን ነገር ተመልከቱ። ምርጫ ዘጠና ሰባት ላይ ስንወዳደር ኮንስቲቱሽኑ ህገ መንግስቱ በነኚህ በነኝህ ጉዳዮች ላይ እንዲሻሻሉ እንፈልጋለን ብለን የምርጫ መከራከሪያ አድርገን ከማቅረብ ባሻገር ምርጫ ህገ መንግስቱ ካልተቀየረ ለውጥ የለምና ምርጫ ውስጥ አንገባም አላለን። አሁንም እኮ ግንቦት ሰባት ሆነው ይሄን አቋም አራምዶ አያውቁም። ሁሌም እኛ ሁሌም የምንለው ህገ መንግስቱን በሚመለከት አምሹር የምትከተለው ጥያቄ ይኖርሃል። በዛ ላይ በዝርዝር እንሄድበታለንበት ኢሴንሻሊ የምንለው ህገ መንግስት ይሄ አሁን በኢትዮጵያ ውስጥ ያለው ህገ መንግስት እኛ ብቻ ሳይሆን ብዙዎች የሚያምኑበት፣ በጣም ብዙ ችግሮች ያሉት፣ አገሪቱ ለገባችበት የተለያየ ቀውስ አስተዋጽኦ ያደረገ ህብረተሰብ በሰፊው ያልተወያየበት ህብረተሰብ ብቻ አይደለም ኢቭን የፖለቲካ ምሁራን በዝርዝር ውይይት ሳያደርጉበት በፖለቲካ ድርጅት መሪዎች ብቻ ያውም በዛን ጊዜ የበላይነት በነበራቸው የፖለቲካ ድርጅቶች በራሳቸው የፖለቲካ ፕሮግራም መሰረት ላይ አድርገው የቀረጹት ህገ መንግስት ይሄ በኋላ ብዙ ግጭት ውስጥ ይከተናል። ቀስ ብለን እንደገና መመርመር አለብን። ስለዚህ ያ ህገ መንግስት ብዙ እኛ አይ ቲንክ በቅንጅት ጊዜ ወደ 30 40 የሚሆኑ አርቲክሎች ነው እንደው በዝርዝር አይተን እነኚህ ነገሮች ላይ ውይይት አድርገን እኛ ህገ መንግስት በአንድ ጊዜ ዝም ብሎ ተነስቶ እኛ ስለፈለግ ነው የሚቀየር ነገር አይደለም። ህገ መንግስት እንዲቀየር ከፈለግ። አንደኛ ህገ መንግስቱ ራሱ ያንን ለመቀየር የሚሄድበት የራሱ ሂደት አለው። ሁለተኛ ማህበረሰቡን ኮንቪንስ ማድረግ አለበት። እነኚህ እነኚህ እዚህ ህገ መንግስቱ ውስጥ ያሉ አንቀጾች የተረጋጋ የፖለቲካ ማህበረሰብ ለመፍጠር አይጠቅሙንም፣ አይበጁንም የበለጠ ማህበረሰባችንን ወደ አንድነት ከማምጣት ይልቅ ወደ ግጭትና ወደ ትርምስ የሚወስዱ ናቸው የሚለውንና እያንዳንዱን ከነ ምክንያታቸው አቅርቦ እነኛ ነገሮች እንዲቀየሩ ህብረተሰቡን ኮንቪንስ አድርጎ ህብረተሰቡ ሲስማማበት የሚደረግ ሂደት ነው ና ያንን ለማድረግ ዛሬ እናድርገው ወይ ዛሬ ይሄ ምርጫ ከመደረጉ በፊት እነኝን የህገ መንግስት ማሻሻያዎች አሁን እናድርጋቸው ወይም ብለህ ብትጠይቅ የእኛ መልስ ምንድን ነው እንዴ ይሄ ህብረተሰብ እንደዚህ ኤጅ ላይ እንዲህ እንዲህ ሊባላ በጣም ብዙ ችግሮች ባሉበት ሁኔታ ላይ ይህን ህገ መንግስት ያወጡት ሰዎች ሙሉ ለሙሉ የወር ወር ህገ መንግስቱ ህገ መንግስታችን ነው ብለው ሲቀበሉ የነበሩ ሰዎች ፓርላማውን ነው ህገ መንግስቱ ሊቀይር የሚችለው ፓርላማ መቶ በመቶ በተቆጣጠሩበት በየክልሉ ያሉ የመንግስት አካላት፣ የክልል መንግስቶች የሚባሉ መቶ በመቶ በኢህአዴግ ቁጥጥር ስር ባሉበት ሁኔታ ኢንድ ይሄ ደግሞ እዚህ ቁጥጥር ውስጥ የገቡት በእውነተኛ የህዝብ ፍላጎት በተንጸባረቀበት ምርጫ ሳይሆን ሁላችንም በምናውቀው ምርጫ በማይባል የተጨበረበረ ስርዓት ላይ የተደረገ በሆነበት ሁኔታ እነኚህ ሆኑ ሰዎች ህገ መንግስት ቀይሩ ብሎ መጠየቅ ምን ትርጉም ይሰጣል? ያ ከመሆኑ በፊት መጀመሪያ መሆን ያለበት እስኪ ለመጀመሪያ ጊዜ ህብረተሰቡ በነፃ ምርጫ የወከላቸው ሰዎች በየፓርላማው በየክልል ምክር ቤቱ ይግቡ። ያኔ ምርጫው ትክክለኛና ንጹህ ከሆነ የተመረጡት ሰዎች የህብረተሰቡን ፍላጎት በተወሰነ ደረጃ የሚያንጸባርቁ እነኚህ ሰዎች ያኔ ቁጭሉና አሁን የህግ ደንበኛ ሌጅትመሲ ያላቸው የህብረተሰቡ ውክልና አላቸው። በጉልበትና በሸፍጥ የተመረጡ ሰዎች አይደሉም። አሱሚንግ ምርጫው በትክክል ካሄዳል እነኚህ ሰዎች ዜን ቁጭ ብለው በዚህ የህገ መንግስት ጉዳዮች ላይ ውይይት የማድረግ ፋታም ያስፈልጋቸዋል። እንደዚህ አሁን ባለው አይነት የትርምስ ሁኔታ አይደለም ህገ መንግስትን የሚያክል ትልቅ ነገር ምትወያዩ። በተወሰነ ደረጃ ህብረተሰቡ ይረጋጋ፣ ምርጫ ይደረግ፣ የህብረተሰቡ ወኪሎች የፖለቲካ ስልጣን አካባቢ ይምጡ። ዘን እነኚህ ሰዎች የህብረተሰቡን ፍላጎት ሊያንጸባርቁ የተመረጡ እስከሆኑ ድረስ ቁጭ ብለው ይሄ ህገ መንግስት ውስጥ አሉ የሚባሉትን ችግሮች ቁጭ ብለው መወያየት እና ወደፊት እንዴት እንሂድ ማለት ይችላሉ። ዛሬ ያንን መወያየት ምን ለማምለ እኮ ግን እዚሁ ጋር እኮ አሁን በእርስ በእርሱ የሚጣረስ ነገር ያለ ይመስለኛል። ለምሳሌ አሁን እርስዎ እንደሚሉኝ በፓርላማው በክልል መንግስታት ውስጥ ያን ማየት የቻለ አካል ነው ይህን ለውጥ ይዞ የመጣው ባሉኝ መሰረት በኢህአዴግ ቁጥጥር ስር ነው እንዲያለው ፓርላማውም የክልል መንግስታት አንድ ጥያቄ ነው። ከዚያ ባሻገር ግን እንዲህስ አይነት አሁን እርስዎ ያሉት አይነት በጣም አስቸጋሪ ነገሮች የታጨቁበት እና የህዝብ ያልሆነ ህገ መንግስትስ እርስዎ የጠቀሷቸውን ምክንያቶች ሁሉ የያዘ ህገ መንግስት ተይዞ ምክንያቱም የምርጫው ምንጭም ህገ መንግስቱ ስለሆነ ቀድሞ አሁን ታዲያ ህገ መንግስቱ ሳይሻሻል የሚደረገው ምርጫስ ፍትሀዊ፣ ሰላማዊ ሊሆን የሚችልበት እድል አለ ወይ? አሸናፊውንስ በፍታዊነት ፈርጆ ልክ ነው በፍትሀዊ የውድድር መንገድ ነው የመጣው ብሎ ለመቀበል አያስቸግርም? ነፃና ፍትሀዊ ምርጫ ለማድረግ እኮ ህገ መንግስቱ አይከለክልም። ነጻና ምርጫ ነጻና ፍትሃ በብዙ ሁኔታዎቹ ደግሞ አያስችሉማ። ቆይ የጀመርኩት እሱ እኮ ነው፣ ወደዛ መጣ። ህገ መንግስቱ ነጻና ፍትሃ የሆነ ምርጫ እንዳይደረግ አይከለክልም። እንደውም እንደዛ አይነት ምርጫ ነው መደረግ ያለበት ይላል። በጊዜው ያንን ህገ መንግስት ተጠልሎ ስልጣን በጉልበት በህዝብ ምርጫ ሳይሆን በጉልበት ስልጣን የያዘው ኃይል ይሄ እንዳይካሄድ፣ ይሄ እንዳይሆን ይሄንን ምርጫ የሚያስፈጽሙ ተቋሞቹን በስሩ አድርጎ በነፃነት እንዳይንቀሳቀሱ አድርጎ ነው ምርጫዎችን ሲሰርቅና ሲዘርፍ የነበሩ ራይት ወይም ደግሞ ያለውን ነፃ መሆን የሚገባቸው ኢቭን በህገ መንግስቱ ነፃ መሆን የሚገባቸውን ተቋማት እንደ ደህንነት፣ ፖሊስ፣ መከላከያ ምናምን ሁሉ የአስፈጻሚው ሙሉ መሳሪያ እና የፖለቲካ መጠቀሚያ አድርጎ በመጠቀሙ ነው ያ ህገ መንግስት ኢቨን እነኛ ጥሩ ጥሩ ባላቸው በነገራችን ላይ ህገ መንግስት እኮ ሁሉም ነገሩ መጥፎ አይደለም። የተባበሩት መንግስታት የሰብአዊ መብቶችን ድንጋጌ ያከበረ ነው ሙሉ ለሙሉ ይከበራል ያለብን። አንድም ቀን ግን ሰብአዊ መብት የሚባል ነገር አክብሮ አያውቅም። ህገ መንግስቱ አይደለም ያንን የከለከለው ህገ መንግስቱ እናስፈጽማለን ብለው በጉልበት ስልጣን ላይ የወጡት ሰዎች ናቸው ይህንን ያደረጉት ና እነኚህ ይሄንን ለውጥ እንዲመጣ የገፉት ሰዎች ያን ነገር ያውቃሉ። ያ ህገ መንግስት ተግባራዊ ሆኖም እንደማያውቅ ያውቃሉ። ያ ህገ መንግስት የሚላቸው ነገሮች በስራ ላይ እንዳይውል ሆን ተብሎ የፖለቲካ ስልጣኑ እና ጉልበቱን የያዙት ሰዎች እንደከለከሉ ያውቃሉ። በዚህ ላይ ነው እነሱም ይሄ አያስኬድም ያሉት። አይደለም ይሄ አያስኬድም፣ ለውጥ መምጣት አለበት፣ እውነተኛ የህዝብ ውክልና ያለው መንግስት መኖር አለበት ያሉ። ይሄን ሲሉ መጀመሪያ የምንጠብቅባቸው አጠቃላይ ህገ መንግስቱን መቀየር ሳይሆን በመጀመሪያ በህገ መንግስቱ ውስጥ የተጻፉትን እነኝን ህዝብ የሚወከልበት ነፃ የሆነ ምርጫ የሚደረግበት እነኝ የተለያዩ ተቋማት ከአስፈጻሚው አካል ቁጥጥር የሚወጡበት ሁኔታ መፈጠር አለበት፣ የሚለውን ፐብሊክሊ ተቀበሉ። ይሄን እናደርጋለን አሉ። እነኝን ተቋሞች ላይ ሪፎርም ጀመሩ። ምርጫ ቦርድን በፊት የነበረውን የዛ መንግስት ሙሉ ለሙሉ ጥገኛና ኪስ ውስጥ የነበረውን ምርጫ ቦርድ አፍርሰው በአዲስ የቦርድ አባሎች ብዙ ሰው በሚስማማባቸው ነፃ ናቸው፣ ምንም የማንም የፓርቲ ውቅ ውክልና የሌላቸውና ውግንና የሌላቸው ሰው አለን እዛ ውስጥ እኮ ሲሉ፣ እርስዎስ የእናንተም ኪስ ውስጥ መሆናቸውን አያጠይቅም? የአሁኑ ወጡ፣ እሱን መከታተል እችላለሁ። እሱ እኮ ዝም ብሎ ወሬ አይደለም። እነኝህ ሰው ብለዋል እኮ እርስዎ እርስዎ እራስዎት ኑት ያሉት ምርጫ ቦርድ ሲደራጅ የእኛም ሰዎች አሉ ማለት ነው። ስለዚህ ተመሳሳይ ነው። ወንድሜ የእኛም እኛም ሰዎች አለን ምርጫ ቦርድ ውስጥ እኮ ብለዋል። ሰምተሃል? ይሄንን ሰምተሃል? አዎ፣ በጣም የሚገርም ነው። ይሄንን በምንም አይነት ልትሰማህ አትችልም ከእኔ የተባለውን ነገር ስማ። በዚህ መንግስት የለውጥ ሂደት የተለያዩ መሻሻል ያለባቸው ህጎች አሉ ተብሎ ስምንት የተለያዩ ጉዳዮችን የሚመለከቱ የህግ ባለሙያዎች ከዩኒቨርሲቲ፣ ከፖለቲካ ድርጅቶች የተውጣጡ ምን እነኝን ህጎች እንደገና እንዲፈትሹና እንትን እንዲመረምሩ አድርጉ ምርጫ ማስፈጸም ህግን ይመለከታል። የሲቪክ ሶሳይቲ ህግን ይመለከታል። የጸረ ሽብር ህጉን ጉዳይ በዝርዝር ይመለከታል። እነኝ የተለያዩ ኢትዮጵያን ዴሞክራሲያዊ ለማድረግ የሚያስፈልጉ ከዚህ በፊት ለማፈኛ ሆኖ የተቋቋሙ ህጎችን ቀይረን ለዴሞክራሲያዊ ስርዓት የሚመች ህጎች እንዲወጡ የህግ ባለሙያዎች ጥናት እንዲያረው። ህልሞና ኑሮ የሚገናኝበት በቪላ ቤት ዲዛይን የተሰሩ ውብና ማራኪ እይታ ያላቸው አፓርትመንቶቻችን ከ431000 ብር ቅድመ ክፍያ ጀምሮ ገዝተው መክፈል ባይችሉ እንኳን ትርፋማ ሆነው የሚሸጡበት አዲሱ ዲያስፖራ ብሎግ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 በዛ በተደረገው ጥሪ መሰረት የኛ ድርጅት ደጋፊ የሆኑ የህግ ባለሙያዎችን እነኚህ የተለያዩ ኮሚቴዎች ውስጥ አስገብተን በዛ ውይይት ውስጥ ተሳተፍን። ምኑ ጋ ነው? የእኛ ሰዎች አሉ እዛ ውስጥ ያሉ። አረ በአገላለጹ፣ እንግዲህ አውዱ በዚህ መንገድ ካልሆነ በስተቀር ምን ማለት ነው? እንደ አንተ የሚዲያ ባለሙያ እኮ ነህ የሚዲያ ባለሙያ አንድ ነገር ሲደረግ አንድ ነገር ሆነ ሲባል አንድ ሰው ይሄኛውን መረጃ እናንተ በወቅቱ አሁን ልክ ለእኔ ነገሩኝን ይሄ አይነት ክስ ሲቀርብባችሁ በወቅቱ ስላልተናገሩት ተናግረናል። እንደውም እኮ አሁን አንተ በደም ተከታትለው ከሆነ የተባለው ነገር እኔ ከኢሳት ጋር ባደረገው ኢንተርቪው ይሄን አደረገ ተብሎ ነው ያንን ቁጭ ብለህ መስማት ነበረ። ያንን ቁጭ ብለህ ብትሰማው ያልኩት ይሄ አሁን ያልኩህን ነገር እኛ በእነኚህ የህግ ማሻሻያ ተቋሞች ውስጥ ተሳትፈናል። እንደ አንድ ፓርቲ ላይክ ሌሎችም ፓርቲዎች ይሳተፋሉ። አቅም ኖሯቸው በሁሉም ላይ ይሳተፉ አይሳተፉ አላውቅም። ለሁሉም የተደረገ ጥሪ ነው። እንደ ጠቅላይ ሚኒስትሩ የፖለቲካ ፓርቲዎች ገና መጀመሪያ እንደገባን ሁሉንም የፖለቲካ ፓርቲዎች ባነጋገሩበት ጊዜ እኮ ነው። በደንብ የተናገሩት ገብታችሁ እነኛ ህጎች ክፍት ናቸው ለአንድ ፓርቲ ለአንድ መንግስት ጥቅም ላይ የሚውሉ ሳይሆን በአጠቃላይ ዴሞክራሲያዊ ስርዓት ለመገንባት የሚያስፈልጉ ህጎች ስለሆኑ ሁላችንም ተስማምተንና ተወያይተን ያደረግናቸው ይጠቅማሉ በሚል ነው ሁሉንም የጋበዙ። ስለዚህ በሱ እናስተካክለው። አሁን ያሉት በኢህአዴግ ቁጥጥር ስር ናቸው ወይ ፓርላማው፣ የመሳሰሉት ቀደም ሲል ያነሱልኝ በኢህአዴግ ቁጥጥር ስር በሆነበት ሁኔታ መቶ ፐርሰንት ፓርላማው ክልሎችን በተመሳሳይ በሆኑበት ሁኔታ ላይ አሁን ህገ መንግስት እናሻሽል ማለት ልክ አይመጣም የሚል ነገር ቀደም ሲል ስለነገሩኝ በሌላ በልኩ ደግሞ ኢህአዴግ ውስጥ ሆኖ ያን ችግር ያዩ ያመጡት ለውጥ ነው ብለውኛል። የለውጥ አመራሮችም በየደረጃው ያለውን አመራርና ምክር ቤት በራሳቸው መልክ የቀረጹበት ሂደት ያለ አይነት ነገር ነው የሚታሰበው ወይም ደግሞ ስናይ የነበረው ፓርላማውን ለምሳሌ ጠቅላይ ሚኒስትሩ የስራ ዘመናቸውን በጀመሩ ሰዓት ላይ ተቆጥሮ የተሰጣችሁን ተቆጥሮ እንድታስረክቡ በሚል ሁሉ ሲያፈራርሙ ነበር። ስለዚህ በተመሳሳይ የለውጥ ስብዕናን ተላብሰዋል ብለን እናስብ። ስለዚህ እነዚህ አካሎች አሁንም በኢህአዴግ ቁጥጥር ስር ባሉበት ሁኔታ ሕገ መንግስታዊ ማሻሻያ እንዲያደርጉ መጠበቅ አያስፈልግም የሚል ነገር ነግረውኛል። እና ልክ ነው። አንድ ነገር አይደለም ያልኩት፣ ሁለት ሶስት ነገር ነው ያንን በሚመለከት ያልኩት። አንደኛው አሁን ባለንበት በጣም ስሱ የሆኑ ስሜቶች ባሉበት ሁኔታ ህገ መንግስትን የሚያክል የረጅም ጊዜ በአጠቃላይ በጣም ዘላቂ የሆነ የአገርን ፖለቲካ ስርዓት የሚመሰርት ዶክመንት፣ እንደዚህ በችኮላና የመናቆር ስሜት ባለበት ሁኔታ መሆን የለበትም አሉ። ስለዚህ በተወሰነ ደረጃ የተረጋጋ መንፈስ ይፈልጋል እንዲህ አይነት ነገር ለመወያየት። ሁለተኛ ልቀይር ብትል በዚህ አሁን ከምርጫው በፊት ልቀይር ብትል ከምርጫው በፊት ልቀይር ብትል የበፊቱ ፓርላማ ከሆነ ያን የመቀየር ኃላፊነት ያለበትና ክልሎች ከሆኑ እነኛ ሰዎች እኔ እንደም አልፌ እሄዳለሁ፣ ኢህአዴግ መሆናቸው ብቻ አይደለም፣ የህዝብ ውክልና የሌላቸው ናቸው። የህዝብ ውክልና የሌላቸው ናቸው የምልህ ምክንያቱም በህዝብ በነጻ የህዝብ ፍላጎት የተመረጡ አይደሉም። ለጠቅላይ ሚኒስትሩም እኮ ቆይሎ ነገር ነው፣ ሹመቱን የሰጡት እነዚህ ናቸው። ስለዚህ የህዝቡ ክልና የሌላቸው አካላት ናቸው። የጠቅላይ ሚኒስትሩ ትክክል ቅድም ያልኩት በደንብ ከተረዳህ ምንድን ነው ያልኩት? እነኚህ ኢህአዴግ ውስጥ ያሉ ያ አካሄድ በፊት የነበረው የኢህአዴግ አካሄድ አያስኬድም፣ አገር ያፈርሳል፣ አገር ችግር ውስጥ እንትን ያደርጋል ያሉ የለውጥ ሀይል የሚባሉት ኃይሎች ወጥተው የበላይነትን አግኝተው ያሉት ምንድን ነው ከዚህ በፊት ስንሄድበት የነበረው አያስኬድም፣ እውነተኛ ዴሞክራሲያዊ ስርዓት መፍጠር አለ። እነኛን እውነተኛ ዴሞክራሲያዊ ስርዓት ለመፍጠር የሚያስፈልጉ የተቋማት መሻሻዎች እናረግና ምርጫውን እናካሄዳለን አሉ። የለውጥ ሀይሎች የፓርላማ አባል ናቸው። አሁን ለምሳሌ ሌላ መንገድ እናርገው እንበል። ይሄ ከአምባገነናዊ ስርዓት ወደ ዴሞክራሲያዊ ስርዓት የሚደረግን ሽግግር በተለያየ መንገድ አገሮች አካሄዱታል ነው አንዱ ጊዜያዊ ሽግግር እንትን ትፈጥራለህ ይሄ የሚደረገው በምርጫ አይደለም የሚደረገው የተለያየ ፖለቲካ ፓርቲዎች የተወከሉበት ምናምን እንትን ይደረግና እስኪ ወደ እውነተኛ ዲሞክራሲያዊ ስርዓት አሸጋግሮ ይባላል በብዙ ሌሎች ደግሞ ሀገሮች ያየ ነው እነኛው ይሄ ለውጥን የሚፈልጉት እዛው ስርዓት ውስጥ ያሉት ኃይሎች ኖ ኖ በዚህ መልክ ልንቀጥል አንችልምና ለውጥ ማምጣት አለብን ብለው ተቋሞችን እያሻሻሉ እስከሚቀጥለው እንትን ብዙ ትርምስ ሳይፈጠር እስከሚቀጥለው ምርጫ እናደርሰዋለን ብለው ይሄዱበታል። ያኔ የምትቆጣጠረው አንተ እዛ የሽግግር እንትን ውስጥ ስላለህበት ሳይሆን፣ በእርግጥም የሚሉትን ነገር እያደረጉ ነው ወይ፣ በእርግጥም ይሄንን ለውጥ ወደ ዲሞክራሲያዊ ስርዓት ለመውሰድ የሚደረግ የተቋማት ማሻሻያዎችን ምናምን እያደረጉ ነው ወይ እያልክ ትከታተልና እያደረጉ ከሆነ ኦኬ፣ ሂዱበት ወደዛ መስመር እየገባን ነው። አይ ከሆነ ደግሞ ኖኖ ይሄማ ያ እንዲፈጠር ቃል የገባችሁትና የተስማማንበትን ነገር የሚያበላሽ ነገር እያደረጋችሁ ነው እያልክ ወደዛ ቦታ እንዲወስዱ እየገፋ ትሄዳለህ። እነኝህ ናቸው አካሄዱት። ሕገ መንግሥት ግን በጣም ትልቅ ጉዳይ ነው። ሕገ መንግሥት ከዛ በላይ ጉዳይ ነው። ለዚህ ነው ትንሽ ጊዜም መውሰድ አለብን። ኢትስ ኖት ኢቭን የእንትን ብቻ ሳይሆን በአንድ ዓመት በሁለት ዓመት አጣድፈህ የምትቀይረው ነገር አለ ሕገ መንግሥት ሰፊ ውይይት ይፈልጋል። ህብረተሰቡ በደንብ እንደ በፊቱ ዝም ብለን የተወሰኑ ፓርቲዎች እንዲያደረጉት ሳይሆን ህብረተሰቡ ያመነበት ኦኬ፣ ይሄ ዘላቂ የሆነ የፖለቲካ ስርዓት ለመፍጠር የተመቻቸ ህገ መንግስት ብሎ ያመነበት ነገር መፍጠር ነው ለዘላቂው ሰላም የሚሰጥህ። ለዚህ ነው ያ ሰፊ ውይይት የሚፈልገው በእኔ እምነት የሚቀጥሉት አምስት ዓመታት ውስጥ ከሚሰሩት ስራዎች አንዱ አንዴ ይሄ በእርግጥም የህዝብ ውክልና ያለው እንትን ከተደረገ በኋላ እነኛ ውይይቶች ናቸው። እነኛ ውይይቶች በመንግስት ደረጃ ብቻ አይደለም የሚደረጉት በምሁራን መካከል ውይይቶች መደረግ አለባቸው። በህብረተሰቡ ውስጥ ውይይቶች መደረግ አለባቸው። በፖለቲካ ፓርቲዎች ውስጥ ውይይቶች መደረግ አለባቸው። እነኝን ሁሉ ካደረግን በኋላ ነው ህብረተሰቡ በሬፈረንደም ያን ህገ መንግስት በዚህ በዚህ መልክ እናሻሽለው የሚለው። ስለዚህ አሁን አንነካካው ያለንበት ስሜት ጥሩ አይደለም። በጣም በጣም አስከፊ ከሆነ ስርዓት እና በደል ውስጥ ነው የወጣ፣ ነው ገና ውስጣችን እንኳን ፕሮግራማችሁ ላይ እናነሳዋለን በደንብና